ዘጠኝ አይነት ባህሪን ያላቸው ሴቶች ጀነትን ለመግባት ይቸገራሉ። እነዚህ ሴቶች ከሙስሊሞች ውስጥ የሆኑ ናቸው፣ ግና አንዳንድ አላህ ያልፈቀዳቸውን ስራዎች ይሰራሉ። እነዚህ ስራዎች ታዲያ ከአላህ ዝነት ያርቋቸዋል፣ እሳት ውስጥም ያስገቧቸዋል። እነዚህ ስራዎችም ከአላህ ዝነት እንደሚያስወጣቸው ብዙ ሴቶች ልብ አይሏቸው፣ ግና እነዚህ ስራዎች ከአላህ ዝነት አስባርረው ወደ ጀሀነም ያስገባሉ። እነዚህን ስራዎች ማቆም ሴት እህቶች ይገባቸዋል። እነዚህን ነገሮች የምትሰራም ሴት እስትግፋሩን አድርጋ ወደ አላህ መንገድ በንስሐ መመለስ ይገባታል። ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ አሉ። አብዛኛውን ጀሃነምን የሚገቡት ሴቶቹ ነዋየኋቸው ብለዋል። ይህንን ቪዲዮ እስከሚያበቃ በመከታተል ከአላህ እዝነት ከተባረሩት ዘጠኝ አይነት ባህሪ ካላቸው ሴቶች ውስጥ እካተታለው ወይንስ አልካተትም የሚለውን ነገር ሴት እህቶች መለየት ትችላላችሁ። የመጀመሪያ ንቅሳትን የምትነቀስ ሴት ናት። ነቢዩ ሰለላሁ ዓለይሂ ወሰለም አብደላህ ኢብኑ መስዑድ ባስተላለፉት ሐዲስ ላይ ንቅሳትን የምትነቀስን ሴትና፣ ንቅሳትን በራሷ ላይ አሊያም በሌሎች ላይ እንዲደረግ የምትፈልግን ሴት፣ ቅንድቧንም የምታስቀነድብን ሴት የአላህን ፍጥረት የሚለውቱ የሆኑትንም እርሳቸውንም ለውበት ብለው የሚሞረዱ ሴቶችንም የአላህ መልእክተኛ ረግሟቸዋል። ቡኻሪና ሙስሊም ዘግበውታል። አሁን ባለንበት ዘመን ብዙ ሴት እህቶች በአካላቸው ላይ ለጊዜያዊም ወይንም ደግሞ ሁሌም የማይጠፋን አይነት ንቅሳት ይሰራሉ። እነርሱም ብቻ ሳይሆኑ ይህንን ንቅሳት እንደ ስራ ዘርፍ ወስደው የሚነቀሱ ሴቶችም ቢሆኑ በመልእክተኛው አንደበት ተረግመዋል። ሁለተኛ ቅንድባቸውን የሚቀነደቡ ሴቶች ናቸው። አሁን በቅርብ ባየነው ሐዲስ ላይ እንደመጣው ቅንድቧን ለማቅጠን በሚል የምትቀነደብን ሴት መልእክተኛው ሰለላሁ ዐለይሂ ወሰለም ተራግመዋል። ሴቶች ሴቶች መገንዘብ ያለባቸው ነገር አንዲት ሴት ሊያስቦባት የሚችለው የመጀመሪያው ነገር መልካም ስነ ምግባር ሲሆን፣ ተጨማሪ ውበትን ደግሞ ከፈለገች አያ ማድረግ ያስፈልጋታል። ሦስተኛ ሙተፈልጃት የሆኑ ሴቶች ናቸው። አብደላህ ኢብኑ መስዑድ ባስተላለፉት ሐዲስ ላይ እንዳየነው የአላህን ፍጥረት የሚለውቱ የሆኑን ጥርሶቻቸውንም ለውበት ብለው የሚሞርዱ ሴቶች ተረግመዋል። ተፈሉጅ ብሎ ማለት በጥርሶች መካከል ያለውን ቦታ ማስሞረድ ማለት ነው። አንዳንድ ሴቶች ወደ ጥርስ ሐኪሞች በመሄድ በጥርሶቻቸው መካከል ያለውን ቦታ ይበልጡ ውበትን ለመጨመር በሚል ያስሞርዳሉ። ይህም የመልእክተኛውን እርግማን ስለሚያመጣብን የተከለከለ ምግባር ነው። አራተኛ፣ አልዋሲላ ወይንም ፀጉርን የምትቀጥል ሴት

አላህ ፀጉርን በሌላ ፀጉር የምትቀጥልን ሴት እና ባዕድ ፀጉርን የምታስቀጥለውን ሴት ከእዝነቱ አርቋቸዋል ወይንም ረግሟቸዋል አሏት። አምስተኛ ባለቤቷ የተቆጣባት ሴት። ነቢዩ ሰለላሁ ዓለይህ ወሰለም እንዲህ አሉ፣ አንድ ባል ሚስቱን ለግንኙነት የጠራት ጊዜ እምቢ ያለጭ እንደው እርሱም ማለትም ባሏ የተቆጣባት ሆኖ ከነጋ መልአኮች እስከሚነጋ ድረስ ይረግሟታል ብለዋል። አላህን በሚያስቆጣ ነገር ካልሆነ በቀር አንዲት ሚስት ባሏን በሚያስፈልገው ነገር መታዘዝ ይኖርባታል። እርሱም ደግሞ የሚያስፈልጋትን ነገር በማድረግ ላይ በቻለው አቅም አላህን የሚያስቆጣ እስካልሆነ ድረስ መሞከር ይኖርበታል። ስድስተኛ ሴት ሁነው ወንድን ለመምሰል ጥረትን የሚያደርጉ ሴቶች ናቸው። ስለ እነዚህ ሴቶች ጉዳይ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ወንድ ሆነው ሴቶችን የሚመሳሰሉትንና ሴት ሆነው ወንዳ ወንድ የሆኑ ሴቶችን ተረግመዋል። ቡኻሪ ዘግበውታል። ሴት ሆነው ወንድን ለመምሰል ጥረትን የሚያደርጉ ወንድ ሆነውም ከንፈራቸውን የሚያቀልሙ በእንቅስቃሴም በሁኔታቸውም የሚቅለሰለሱ ወንዶች ሰዎችን ለማስራቅ ቢሆን እንኳን ተረግመዋል። ሰባተኛ ናኢሃ የሆኑ ሴቶች ናቸው። እነዚህ ሴቶች እየጮሁ ግጥምንም እየገጠሙ በሞተው ሰው ላይ የሚያለቅሱ ሴቶች ናቸው። ነቢዩ ሶለላሁ ዓለይሂ ወሰለም እንዲህ አሉ፣ ድምጿን ከፍ አድርጋ እየጮኸች ግጥምንም እየገጠመች የምታለቅ ሴት ከመሞቷ በፊት በንስሐ ወደ አላህ መንገድ ካልተመለሰች በፍርዱ ቀን የሬንጅን አስፋልት የሚሠራበት ማለት ነው ወይንም የከርታሜን ቀሚስ ለብሳ እንደ ጦር ልብስ ያለንም እከት ያለበትን ልብስም ትለብሳለች አሉ። ይህም ብሎ ማለት አሳከካት ቁጥር ህመሙ ያሰቃያታል ለማለት ፈልገው ነው። ስምንተኛ ሙሐለሉለህ የሆነች ሴት ናት። ይህችም ሴት ባሏ ሶስት ጊዜ ስለፈታት ከእርሱ ጋር መገናኘትን ከፈለገች ሌላን ወንድ አግብታ ያም ወንድ በፍላጎቱ ከፈታት ብቻ ነው የሚሆነው። ታዲያ ይህችም ሴት ወደ ቀድሞ ባሏ ለመመለስ ብላ ሳትፈልግ ሌላ ወንድ አግብታ እርሱንም ሆነ ብላ እንዲፈታት አድርጋ ወደ ቀድሞ ባሏ የምትመለስ ሴት ናት። አላህ በተከበረው ቁርአኑ እንዲህ ይለናል

አላህም በዚህ ስምምነት ላይ ሆነ ብለው የተሳተፉትን ሰዎች ተራግሟል። አቢ መስዑድ ባስተላለፉት ሐዲስ የአላህ መልክተኛ ሰለላሁ ዐለይሂ ወሰለም የተፈቀደ አድራጊንም የተፈቀደ የሚደረግለትንም ሰው ተራግሟል ብሏል። አሕመድ በሙስነዳቸው ዘግበውታል። ዘጠነኛ የተራቆቱ ሴቶች ናቸው። እነዚህ ሴቶች ልብስን ለብሰዋል። የለበሱት ልብስ ግን ዓውረትን የሚሸፍን ስላልሆነ ተራቁተዋል። ነቢዩ ሰለላሁ ዐለይህ ወሰለም አቡ ሁረይራ ባስተላለፉት ሐዲስ ላይ እንዲህ ያሉ፦ ሁለት ዓይነት ባህሪ ያላቸው ሰዎች የእሳት ሰዎች ናቸው። አሁን እኔ ባለሁበት ዘመን አላያቸውም። የመጀመሪያዎቹ ከነርሱ ጋር እንደ ከብት ጭራ የሆነን አለንጋን በመያዝ ያለ አግባብ ለማለት ነው የሚጋረፉ ሰዎች ናቸው። ሁለተኛዎቹ ደግሞ ልብስን የለበሱ ግና የተራቆቱ ከአላህ ትዕዛዝም የተዘነበሉ በአካሄዳቸውም የሚኮሩ ራሳቸውንም እንደ ግመል ሻኛ የሚቆልሉ ሴቶች ናቸው። እነዚህ ሰዎች ጀነትን አይገቡም፣ ሽታዋንም እንኳን አያገኙም። የጀነት ሽታ እኮ እንዲህ እንዲህ ካለ ርቀት ይሸታል አሉ ሰለላሁ ዐለይሂ ወሰለም ሙስሊም ዘግበውታል። እርግማን ብሎ ማለት ሰፊ ከሆነው ከአላህ እዝነት መባረር ማለት ነው። ታዲያ የአላህን እዝነት እርሱ ከረገመን አሊያም መልእክተኛው ሰለላሁ ዐለይሂ ወሰለም ከረገሙን በኋላ ከየት ልናገኘው እንችላለን?